ምድር ላይ ሳላችሁ ስትኖሩ የእናንተን ከፍታ የእናንተን ድምቀት የእናንተን ደስታ የሚያስደስታቸው ባይ ማም አይ ላቭ ዩ ማም ሲሉ እንዴት ደስ ይላል መሰላችሁ። ልጅ ያልወለደ ሁሉ እግዚአብሔር መድኃኔዓለም ልጅ ይስጠው። ልጅ የሌላችሁ ልጅ ይስጣችሁ። ባል የሌላችሁ ባል ይስጣችሁ። የእኔ ማስቲካ የሚያስጨንቃችሁ እንደ ማስቲካ አኝኬ ልትፋክ። ያ ስለ ማስቲካ የተጨንቃችሁ የምታወሩ አኝ ካለው ምንም አባ የምታመጣው ነገር የለም። ስለ ማስቲካ የምታወራ አኝኬ ልትፋ። ስለዚህ አትጨናነቁ። እኔ ሮማን እየመሰለኝን ደስ ያለኝን ነው በነፃነት የምናገረው። እናንተ የፈለጋችሁትን ማለት ትችላላችሁ። ኤኒዌይ አበቅ የለሽ የሰባት አመት ህፃን ልጅ ከዚህ በፊት ተደፍሮባት አልቅሰን እስቲል፣ በእሷ ስም ያሰራው ቲሸርት አለ። አይ ቲንክ ቤትሁን ያስቀመጥኩት ማስታወሻ ያሰራሁት ማለት ነው። ኢትዮጵያ ሄጄ ከዚህ ካለኝ ውድ ጊዜ ቀንሼ ደውጌላት ላገኛት ቀጠሯ ሲዣት ወይ ነገ ወይ ሐሙስ ወይ ዓርብ አገኝሻለሁ ብላ ስልክ መልሳ አልደወለችልኝም። መልሳ አልደወለችም። እኔ ሮማ ደውዬላት ላገኛት ማለት ነው። እውነት አላት ብዬ የልጅዋ ኬዝ ምን ደረሰ? ምንድነው የሚሰማሽ እንደ እናት እንዳዘንኩላት ሪያሊቲውን ደግሞ ከሷ ለማግኘት ማለት ነው ይቺ ሴት ጮኸን፣ አልቅሰን ቤት አሰጠናት፣ ከባሏ ጋር አስታረቅናት፣ ባሏ ላይፏን ወደ ነበረው መለስንላት። ስለዚህ የኛ ድምፅ ስለማያስፈልጋት አልመለሰችልንም። አንዳንድ ሰው እኮ አክብራችሁ ስትደውሉለት አልችልም፣ ጊዜ የለኝም ለዛ ነው ያላገኘውሽም ተብሎ ይደወላል። ቢኮዝ አንድ ሰው ከዚች ካለው አንድ ወር ከአስር ቀን ጊዜ ውስጥ እኔ ባለኝ ወርቃማ ጊዜ ቆጥቤ እንደ እናት እንደተጎዳ እናት እንደተጮህላት ለዓለም ሚዲያ የራሴን ልጅ የወለድኩ ያህል ከዚህ በላይ ለእኔም ልጅ ብትሆን ከዚህ በላይ ላለቅስ አልችልም። እንደ ራሴ ልጅን ያለቀስኩላት ኢትዮጵያ ገብቼ ደውዬላት መልሳ እንኳን አልደወለችም። ዛሬ ቲክቶክ ላይ ወጣ። የልጄ ፍርድ ከአምስት ዓመት ሀያ አንድ ገባ። በነፃ በለቀቁት ነበረ በነፃ ራሱ ቢለቁት እመቤቴን አይደለም፣ ድምፅ ልሆንሽ፣ አንቺን ራስሽ እዛው አብሬ ነበር የምቀብርሽ። ደናቁርት፣ አንዳንድ ሰው ውለታ ቢስ ከብት። ለምን እዛ አብረው አንቺንም አይቀብሩሽም? ለሰው ክብር የሌለሽ ክብር ቢስ መናኛ ለምን ልጅሽን አይደለም አንቺንም አብሮ አይቀብሩሽም? ምንም አባሽ እዚህ ድምፁ ነው ምናምን ብለሽ ደግሞ ቪዲዮ ትሰሪያለሽ። ድምፅ አባሽ ይጥፋ፣ ከብት፣ ለሰው ክብር የሌለሽ ክብረ ቢስ፣ የጥቅም ሰው ማዳነቻ በቤት ቤት ሰጠችሽ እንትንሽ ተስተካከለ። ሰው አክብሮ ሲደውልልሽ መልስ እንኳን አሰጭም፣ ክብረቢስ። እኔ ሲጀመር እኔ ለሰው ስልክ የምደውል ሴትም አይደለሁም በገና ጊዜም አልደወልኩልሽም። ኮተታ እዛ ስትፈልጊ ለምን አንቺን አብረው ራሱ ሀያ አምስት አመት አይደለም፣ በነፃ አይለቁትም። ምን አገባኝ እኔ። ታዲያ ቪዲዮዋን ለኔ አትላኩልኝ አይመለከተኝም? ከፈለገች ራሷንም ፈተው ይቅበሯት ምን አገባኝ እኔ። ያ ቀርታችሁ ላኩላት ድምጼን። አዶም ጊቨሽት ስታከብረኝ አከብራለሁ። ስትወደኝ አይደለም ስትቸገር ብቻ። እኔ በዚህ ምድር ላይ በጣም የምጠየፋችሁ ሰዎች ልንገራችሁ። ስልኬን ኬትም ኬትም እዚሁ ስለምለቀው ችግር የለም። አምጥታችሁ ዋትሳፕ ላይ እየመጣችሁ ችግራችሁ እኔ ላይ ልጭኑልኝ። ቪዲዮ የታመመ ሰው ቪዲዮ ምናምን ሲጀመር፣ እኔ ሮማን ለጭንቅላቴ ችግር የምችል ሴት አይደለሁም። ቪዲዮ የምትለቋላችሁ የተለያየ ነገር ለኔ የምትልኳላችሁ ቪዲዮን ከፍቼ አለ መልእክታችሁንም አላየው። እኔ ስልኬን እዚህ ጋር የለቀኩት ለስራ ነው። ዘጠና ጊዜ አትደውሉልኝ፣ አልወድም ስልክ ሰው ሲደውልልኝ። አትደውሉልኝ፣ ከባሌ ውጭ ማንም ሲደውልኝ አይመቸኝም። ሜሴጅ ካለ የስራ ስልክን የሰጠው ሜሴጅ ላይ የምትፈልገውን ላክ። ከዛ በተረፈ እዚህ እየደወልክ አንደኛ ችግርን ላይ ላይ ልጭናት ሞክ ቻቹ ባጼ ሚሊክ ለንደን ላይ የጠፋ አጎት ካለ ትደውልና ይሄን አጎቴን እዛ ዘመን እኔ ራሴ አልመጣው። ባጼ ሚሊክ ጊዜ የጠፋ አጎትን ፈልግልኝ ይላል። ግማሹ ራሱ ፈቅዶ ያበደረውን ብር ሮማን ጋር ደውሎ ብሬን ተቀበይልኝ ትከፍለኛለህ። ለእኔ ከዛሬ ጀምሮ አንድ ሺህ ብር አበድረ ከሆነ ሮማን ለዛ ብር ጮህ ያስመልስልኝ ሰላሳ ፐርሰንቱን ትሰጠኛለ። ዝም ብዬ ኔ ያል ከማናባ ከግንድ ጋጋ አስር ሰው ጋር የምታጋጩኝ ምናባ አባ ላረግልህ ነው። የባለፈው አሳረኛው የሚባል አመጣት ከየት እዛ ከፈረደበት ዱባይ ስንት ሺ ብር ያበደረቻት አስራ አምስት ሺ ብር የፈረደበት ወረቀት ላሰራ ብላ አመጣት። ልጅቷ አልካደችም፣ እመልሳለሁ ቀንት ስጠይን ያለችሁ ያለችው ተባለ ኦኬ የአብስራ ደውል ልሻለሁ ብሎ ቁጥር ተቀበላት። ቁጥር ተቀብሎ ደወለ። የአብስራ ልጅቷ እታነሳም። ልጇ ብሩክል ስቴት ነው ምሰራው ተባለ። ወር ኤቨር ኢቲዝ እዛ ድረስ ሄደን መጠየቅ እንችላለን። ነገር ግን እዛ ሀገር ለሚኖር ሰው ለሙና፣ በክብር ልጅቷን ጠይቀው በፀባይ። ቅዳሜ ነው ያብናርቅ። እሁድ አባቷ የቀጠረላት ሮማን ተሰማ ይመስላታል።

የእሷ ጠበቃ ሆኜ ከፍላኝ ቢሮ መታ በገንዘቧ የምታሰራ ነው የምትመስል። እንደዛ እንኳን ቢሆን በውድ ምድር ሰው ጋር ይደወል። ከዛ አልፋ ተርፋ ለሌላ ደግሞ የአዲስ አበባ የሚኖር ሰው ቦይፍሬንዷ፣ ምኗ ሰታ እሱ ደግሞ ይደውላል ከኢትዮጵያ ቀጥታ። ምን ሆኖ ነው እሱም ያቺ ብር ተጨንቃለች፣ ምናምን ተርፏት መሰለኝ 15 ሺህ ብር የሚያህል ነገር ያበደረቻት እኮ። ልትበላ ልጠጣ ያጣች ነው እኮ የሚያስመስሉት። ተርፏት አበድራ። እኔ ጋር እየደወላችሁ ጭንቀታችሁን ላይ ላይ ሲጀመር እሁድ ቀን እንዳትሞክሩት ሞክሩት ብያችኋለሁ። የልጆቼና የባሌ ታይም ነው እግዚአብሔር ጋር መገናኝበት እሁድ ቤተ ክርስቲያኔ አደውልልኝ፣ አይመለከተኝም። ሱቅም አልከፍትም። ስለዚህ ስለምንም ጉዳይ እሁድ ዕለት እኔ ጋር መደወል አይጠበቅም። በማንህም ብትሆን አለስ ኢመርጀንሲ በጣም እንደው የሆነ በጣም አስፈላጊ ካልሆንኩ በስተቀር ኢመርጀንሲ፣ ቲክቶክ ሊዘጋ ነው ተብሎ ቻው በይ ለማለት ከሆነ ብቅ ብዬ ቻውላችሁ እችላለሁ። አለስ ምን ተፈጥሮ ነው የምጠራኝ? ዣን ጥላ ራሱላ ግማሾቻችሁ ይህንን ቡሌ በልታችሁ በልታችሁ እንደ መንግስት እርሻ ወደፊት፣ ወደ ላይ፣ ወደታች ሰፍታችሁ ፊታችሁ ሁሉ ወደ ጎን እንደ ጂጂክያ ወደ ጎን፣ ወደ ላይ ሰፋችሁ ሁላ እኔ ጋር እየደወልክ አታስጨንቀኝ። ጃኔ ተፈታች፣ እንኳን ደስ አላችሁ፣ እንኳን ደስ አለን እንኳን እግዚአብሔር እስርን አሳይቶ ነሳት። እኔም ካስቸገርኩ ወደፊት በታሰር የማይቀር ነው ይሄ፣ ምላሴ ሲሟዘዝ አንድ ቀን እስር ቤት እንደሚከተኝ ነው። እነግራታለሁ፣ ሰድበሻታል በእናትሽ ትሽፈራሃት። ሪሊ ቀጂዎች አለሁ እኮ፣ ምንም መንገድ አይጠበቅብሽም። ገብታ ምን ሲካሄድ እንደነበረ ገብታ ታያለች። እኔ ሮማን የማፍርበት ተናግሬ አላቅም። የማፍርበት ነገር በዩቲዩብ ተናግሬ አላቅም። የማምንበትን ስለምናገር ከማንም ጋር ፊት ለፊት የመነጋገር ደረቴን ነፍቼ እችላለሁ። ይሄስ አሁንም ወደፊትም እሷን ተጀርባ ሆነው የእሷን የወደዱ መስለው የድሬዳዋን ልጆች የሰደቡ ልጆች የሷ ጠላት እንጂ ወዳጅ አይደለች። እኛንን ወዳጆቿ እኛ መሳደብ የለባትም። አጥፍታለች፣ እስሯን አቅልላት ብያለሁ። አጥፍታለች፣ ድርግም አርጋ ይቅርታ ጠይቃለች። አዎ ጠይቃለች። ቫይራል አልወጣም እንትን ነበረው ተባለ ደስት ከዛ በተረፈ እኔ ውጓት፣ ቅጠሏት፣ እሰሯት፣ ያዟት አላልኩ። ምን አስጨንቆኝ ነው ብልም? ደግሞ ማንንም አባታችሁ መፈራ ሰው አይደለሁም። የስከቻሉ ድሬዳዋ ከሚያስሯት አዲስ አበባ ይሰሯት በዛው ጆን ዳንኤል ምታገኘው ብዬ አለው። ታዲያ ይሄ ምን ያስከፋል? እሷም ደስ ነው የሚላት። እኔ እንትን ሚያስብል ነገር ልብስ ግጭኝ ከለንደን ቱታ ተላከልኝ ብለ ሳትገረፍ ቦሌ ለቦሌ ሳትላክ ደርሶ መልስ ወክ እዛ እየደረስክ እንዲህ እንዲህ ልትልበት ተላከልኝ አዲስ አበባ ልብስ ሲላክላቸው አሉ ሳይ ምንም ነገር ስራ ሳይኖራቸው ቦሌ ለብሰውት ለማሳየት፣ የአርሰናል ማሊያ ተላከልኝ ለማሳየት፣ ስቴዲየም ጨዋታ ሳይኖር ስቴዲየም ዝራ ሻይ ይጠጣል፣ ደረቱን ነፍቶ ቲሸርቱን ሊያሳይ። ሌላ ምን ልታረግበት ነው? አርሰናል እዛ አይጫወትም። አዲስ አበባ ያለ ሰው እኮ ሌላ ነገር ከለንደን ከምትወስዱለት ሽቶ፣ ምንም ነገር ከምትወስዱላቸው ያርሰናል ወይ የማንቸስተር በሚደግፈው ልክ ከወሰዳችሁላቸው በቃ። እኔ ሁሌ ነው ለወንድሞቼ ለማውቃቸው፣ ለሰፈር ልጅ ይዤ እሄዳለሁ። ሁሌ ልመጣም ካሰብኩ ዝርያ ቲሸርት የላኩልህስ አረት ኤቭሪ እሁድ ነው የሚለብሱት። ቅዳሜም እሁድም፣ ገልበጠ ልበሰው ኤቭሪ ታይም በሄድኩ ቁጥር ማሊያ ለናንተና ምኑን አተረፈኝ? ትርፌ ለእናንተ እየላኩኝ? ገልብጠ ልበሰው። በየአመቱ እኔ ማሊያ ልልክላችሁ አልችልም። ገልብጠ ልበሰው። በሁለት አመት አንዴ ከላኩ አነሰ? በየአመቱ ማሊያ ለእናንተ ስልክ አልገኝም። ገልብጠ ልበሰው እና ገልብጠ ለብሰ ሲያልቅ ልክላችኋለሁ። ለገለቴ ድምፁኛ ጠረ ገለቴ ስትፎግር ነው። ገለቴ ምንም አልሆነችም። ገለቴ ሳቢዋን የጠጧት ፓስተሮቹ ናቸው። ገብረው ነው አስራት በኩራት ለቤተ ክርስቲያን ሰጥተው ነው። መሬቶቿ ጠፍተውባት ነው። እነይ ጩፋ ነው የወሰዱባት። እዛ ሄዳ ትጠይቅ። ፓስተር ነሽ አዋሪያ ነሽ ይታይሻል፣ እንደዚህ ነው፣ እንዲህ ነው ብለው እነዩ ጩፋ ነው ሳቢዋን የጠጧት። ከቸርች ትጠይቅ። ይህ ምስኪን የማያቅ ሰውዬ በዛ ላይ አስረው ወስደውት እስር ቤቱ ፌዴራሉ እኛ ጋ የለም ይላል። ሁለት መንግስት ነው እንዲ ያለው እና ኦነግ ሸኔ ደግሞ ማሰር ጀመረ። ማን ያሰራት ታዲያ? ያሰረው ሰውዬውን ሶሪ፣ ኦነግ ሸኔ ታስሯል ይላሉ የሱ ቤተሰብ የሆናችሁ ታስሯል፣ አልታሰረም። በግልጽ ነገሩን ውጥን ገለቴ ስትዋሽ ነው። ገለቴ ግርግም አርጋ ነው የምትዋሽው። ገለቴ በዋናው ፍርድ የተፈረደውን ፍርድ ደግማ ወታ እኛን አብራ ሰይፉ መላጣ ሰይፉ ምትባል ሰውዬ እርኩስ እኮ ሰይፉ ፋንታውንማ፣ የሆነ የቀመስከው ገንዘብ አለ ለቲ ሩጫ ይህ ሁሉ ልወጣ፣ ለዚህ አበቃት ኮች ሆኖ አሰልጣኝ ሆኖ እግሯን እያሸ እግሯን እያጠበ ለዚህ ሩጫ እንድትደርስ ያረጋት ባሏ ነው። አልተስማሙም ኦፍኮርስ፣ አልተስማሙም። ሽል ብሎ የሆነ ችክ ይዟል አሉ እና ይሙት እን የያዘ በቃ። ማንኛውም ታዲያ ክስሽ የሚሆነው ችት አረገኝ ብለሽ ማልቀስ ውፎወደው ነበረ። አስቀይሰሽ በሌላ ብሬን ሰረቃ ብለሽ የሰው ወንድ ራቆቱን የምታሳዝሪ እና የምታስገርፍ አይደብርሽም? እኔ ገለቴ ሳቢ በላኝ፣ ምንም የበላሽ ሳቢ የለም። አስራ አንድ መሬት ለቤተ ክርስቲያን ነው